ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ በዚህ ቪዲዮ መግቢያው ላይ እንደተመለከታችሁት የፈረኦንን ልብ ማን ያደነደነው በሚል ርዕሰ ጉዳይ የምንወያይ ይሆናል። እንግዲህ መግቢያው ላይ ያያችሁት ጥያቄ እኔ ለረጅም ጊዜያት እስፔሻሊ ቲኔጀር በነበርኩበት ጊዜ ላይ በጣም ጥያቄ የሚፈጥርብኝ የመጽሐፍ ቅዱስ ክፍል ነበር። እንደዚሁ በአእምሮ ያስበው እና እንደዚሁም አንዳንድ ሰባኪዎች ሲናገሩ እግዚአብሔር የፈርዖንን ልብ አደነደነ የሚል እንደዚሁም መጽሐፍ ቅዱስን ሳጠና እስፔሻሊ ደግሞ ዘጸአት ምዕራፍ 10 ላይ ያለውን ሀሳብ ስመለከት እግዚአብሔር የፈርዖንን ልብ እንዳጸና ይናገራልና በጣም በእኔ አይምሮ ውስጥ ጥያቄ ይፈጠርብኝ ነበር። ማነው የፈርዖን ልብ ያደነደነ የሚል ሀሳብ ልቤ ውስጥ ይመላለስ ነበርና ለረጅም ጊዜያቶች ለዚህ ጥያቄ መልስ አላገኘውለትም ነበር። ነገር ግን መጽሐፍ ቅዱሴን በስትክክል እያጥን ነው ስመጣ ለዚህ ጥያቄ ትክክለኛ የሆነውን መልስ ከራሱ ከመጽሐፍ ቅዱስ አግኝቻለሁ። ስለዚህ ዛሬ በዚህ ቪዲዮ የምንወያየው የፈረኦንን ልብ ማን እንዳደነደነው ከመጽሐፍ ቅዱስ ማስረጃዎችን የምሰጣችሁ ይሆናል። ወደ ሀሳቡ ከማለፋችን በፊት ግን ለዚህ የዩትብ ቻናል አዲስ ከሆናችሁ እንደዚህ ት የመጽሐፍ ቅዱስ ክፍሎችን እያነሳን የምናወራበት ስለሆነ ይሄን የኦፌር የዩትብ ቻናል ሰብስክራይብ በማድረግ እንደዚሁም ለብዙ ሰዎች እንዲደርስ ደግሞ ቪዲዮን ላይክ፣ ሼር እንደዚሁም ጥያቄ ካላችሁ ደግሞ ኮመንት ላይ እንድታስቀምጡልን ስፔሻሊ ደግሞ እንዲመለስላችሁ የምትፈልጉት ኦር ቪዲዮ እንድንሰራበት የምትፈልጉት ጥያቄ ካለ ኮመንትሪ እንድታስቀምጡልን በጌታ ፍቅር እንጠይቃችኋል። ወደ ሀሳባችን ንለፍ። እንግዲህ መግቢያ ላይ ስናገር እንደነበረው ለረጅም ጊዜያቶች እስፔሻሊ ታዳጊ በነበርኩበት ጊዜ መጽሐፍ ቅዱስን ሳጠና በጣም ላይምሮ የሚከብድ ነገር ቢኖር የፈረኦንን ልብ ያደነደነው ማን ነው የሚል ጥያቄ ውስጥ ይፈጠር ነበር። እና ከዚህም ቀጠለ ብዬ ደግሞ የፈረኦንን ልብ እ ያደነደነው እግዚአብሔር ነው ልና የፈረኦንን ልብ ግን እግዚአብሔር ካደነደነው ፈረኦን ምን አጠፋ የሚል ሀሳብ ውስጥ ይፈጠራል። ፈርዖን ያለ ጥፋቱ ነው እየተፈረደበት የሚል ሀሳብ ውስጤ ይፈጠርና በጣም ውስጤ ላይ የሀሳብ መጋጨት ይፈጠራል። ይህን ደግሞ እንድል ያደረገኝ መጽሐፍ ቅዱስ ላይ የዘጸአት ምዕራፍ 10 ቁጥር 27 ላይ ሲናገር እግዚአብሔርም የፈርዖን ልብ አጸና፣ ሊለቃቸውም አልወደደም የሚል ሀሳብ አለ። እንደምታውቁት እንግዲህ ፈርዖን እስራኤላዊያን በሙሴ አማካኝነት እግዚአብሔርን ለማምለክ ለመውጣት እግዚአብሔርን ለማምለክ ሲፈልጉ አልለቅም ብሎ እግዚአብሔር መቅሰፍት ልኮበት እስራኤላዊያን እንዳስለቀቀ እንመለከታለንና፣ በዚህ ሁሉ መቅሰፍቱ መካከል ግን ሊለቃቸው ይፈልግና እግዚአብሔር የፈረውን ልብ አጸና የሚል ሀሳብ እናገኛለን። ወደ ዝርዝር መልሱ ከማለፈ በፊት ግን ይህን ቪዲዮ ፓውዝ አድርጋችሁ የእናንተን ሀሳብ ኮሚንትሪ እንድታስቀምጡ ልንጠይቃችኋለሁ። የፈረውን ልብ ማን ያደነደነው ከነ ምክንያቱ? እግዚአብሔር ከሆነ ያደነደነው ፈረውን ተጠያቂ አይደለም ማለት ነው። ፈረውን ከሆነ ደግሞ በራሱ ልቡ ደንዳና ከሆነ ደግሞ ማስረጃችሁ ምንድን ነው ለዚህ ጥያቄ መልስ ኮመንት ላይ እንድታስቀምጡ እንጠይቃቸዋለሁ ኦኬ ቀጥታ ወደ ምላሻችን ስናልፍ ለዚህ ምላሽ ወይም ደግሞ ዘጸሀት ምዕራፍ ሰባትን ወይም ምዕራፍ ሰባት ላይ አለ የሐሳብ ምዕራፍ አስርም ላይ አለ ዘጸሀት ምዕራፍ አስርን ከማንበባችን ወይም ምዕራፍ ሰባትና ምዕራፍ አምስትን ከማንበባችን በፊት ከዘጸሀት ምዕራፍ አንድ ጀምሮ እያንዳንዱ ነገር እያጠናን መምጣት አለብን ልክ እያንዳንዱን ነገር እያጠናን ስንመጣ ዘጸሀት ምዕራፍ ሶስት ላይ ለዚህ ጥያቄ መልስ የሚሆን ነገር እናገኛለን ማለት ነው። እንደምታውቁት እንግዲህ ዘጸአት ምዕራፍ 3 ላይ ዘጸአት ላይ የእስራኤላውያን ታሪክ እንደምታውቁት ሙሴ የሚባል በግብፅ ቤት ያደገ እስራኤላዊ ወይም ዕብራዊ የሆነ በግብፅ ቤት ያደገ አንድ ሰው ነበረ። እንደምታውቁት ታሪኩን እንደዚሁም ደግሞ እስራኤላውያን ደግሞ ዮሴፍን የማያውቅ ንጉስ ተነስቶ በባርነት በግዞት ሲያስጨንቃቸው እንመለከታለን። ቁጥራቸው ከኛ እየበዛ ስለሆነ እናስጨንቃቸው ብሎ ዮሴፍን የማያውቅ ንጉስ እስራኤላዊያንን ያለ ልክ ሲያስጨንቃቸው ሲያስገብራቸው እንመለከታለን። እና ምዕራፍ ሶስት ላይ ዘጸአት ምዕራፍ ሶስት ላይ ለሙሴ እግዚአብሔር እንደዚህ ይለዋል፣ የህዝቤን ጩኸት ሰምቼዋለሁና ይለዋል። ሙሴ የአማቱን የዮቱርን በግ ለመጠበቅ በተራራ ላይ ያለ እግዚአብሔር፣ በቁጥቋጦ እሳት እየነደደ ግን ቁጥቋጦ ምንም ሳይቃጠል እግዚአብሔር ሙሴን ያገኘውና ሙሴና እግዚአብሔር ማውራት ይጀምራሉ ማለት ነው እና የሕዝቤን ጩኸት ሰምቻለሁ አንተ እንድታወጣቸው ደግሞ እፈልጋለሁ ብሎ ለሙሴ ይነግረዋል። ሙሴም ደግሞ እኔ አፈትብ ነኝ እኔ ኮልታፋ ነኝ እኔ አልችልም እያለ ከእግዚአብሔር ጋር ረዘም ያለ ክርክሮችን ያደርግና ወደ ቁጥር 16ኛ የመጣን ስንመጣ ማን ብዬ ልንገራቸው፣ ለእስራኤል ሽማግሌዎች ማን ብዬ ልንገራቸው ይለዋልና እሱም እግዚአብሔር ይነግረዋል ማን ብሎ እንደሚነግረው እኔ እኔ ነኝ ብሎ ያለና የሚኖር እኔ ነኝ ብሎ እግዚአብሔር ለሙሴ ይነግረዋል። ዘን ደግሞ ይሄን ከነገረው በኋላ ስለ ፈርኦን ጸባይም በዛው ክፍል ላይ እግዚአብሔር ለሙሴ ይነግረዋል ማለት ነው። ከቁጥር 18 ጀምሮ ሲነበብ እንደዚህ ይላል፣ እነሱም ቃልህን ይሰማሉ። እናንተ ሙሉ ሀሳቡ እንድታገኙት ከቁጥር አንድ ጀምራችሁ አንብቡት። ከ17 ቁጥሮችን አንብባችሁ ቁጥር 18 ላይ ለእስራኤላውያን ለእስራኤል ሽማግሌዎች ሲነግራቸው እንደዚህ ይላል፣ እነሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። እንግዲህ እግዚአብሔር ለሙሴ ምን እንደሚያደርግ እየነገረው ነው፣ ትእዛዝ እየሰጠው ነው ማለት ነው። እና እነርሱም ቃልን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የአብራውያን አምላክ እግዚአብሔር ተገለጠልን፣ አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሶስት ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። አሁን እዚህ ጋር እንደምንመለከተው ቁጥር 18 ላይ ሙሴ ከእስራኤል ሽማግሌዎች ጋር ሆኖ ወደ ግብፅ ንጉስ፣ ወደ ፈረዖን ፊት ገብቶ የእብራዊያን አምላክ እግዚአብሔር ተገለጠልን፣ ስለዚህ ለእሱ ደግሞ ለመሰዋት፣ መስዋዕትን ለማቅረብ የሶስት ቀን መንገድ እንሂድ ትሉታላችሁ ብሎ እንደሚነግሯቸው፣ ምን እንደሚናገሩ ጭምር እዚህ ክፍል ላይ ሲነግራቸው እንመለከታለን። ይህን ከተናገረ በኋላ ቁጥር 19 ላይ ነገር ግን ይላል አሁን እስራኤልና የእስራኤል ሽማግሌዎች ወይም ሙሴና የእስራኤል ሽማግሌዎች ፈርዖን ፊት ገብቶ የሚናገሩትን ከነገራቸው በኋላ ገና ፈርዖን ፊት ገብቶ ሳይናገሩ ሙሴም ከዛ ተራራ ላይ ሳይወርድ ለህዝቡም ሳይነግር እግዚአብሔር ለሙሴ እንደዚህ ይለዋል። ነገር ግን ቁጥር 19 ላይ ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉስ እንደማይለቃችሁ እኔ ያውቃለሁ። አያችሁ እግዚአብሔር የፈረኦንን ልብ አስቀድሞ ያውቅ ነበር። እግዚአብሔር ሙሴ እንግዲህ በዚህ ክፍል እያዘዘው እንደነበረው በግብፅ ንጉስ ፊት ቀርባችሁ የዕብራዊያን አምላክ ተገለጠልን ትሉታላችሁ። ከዛም ደግሞ የሶስት ቀን መንገድ ሄደን እንሰዋ ትሉታላችሁ። እንግዲህ ከላይ ጀምራችሁ እያነበባችሁ ስትመጡ የህዝቤን ጩኸት ሰምቻለሁ እና እያል ነው እግዚአብሔር ከሙሴ ጋር የሚያወራው። ስለዚህ የሶስት ቀን መንገድ እንድትሄዱ ደግሞ እንደማይፈቅድላችሁ በጽኑ እጅ ካልሆነ በቀር እንደማይለቃችሁ እኔ አውቃለሁ ይላል። አያችሁ እግዚአብሔር የፈርዖንን ልብ አደንድኖት ሳይሆን እግዚአብሔር ሁሉን አዋቂ ስለሆነ ሁሉን በእግዚአብሔር እውቀት ውስጥ የታይም ሊሚቴሽን ወይም ደግሞ የታይም ኢነርጂ ስለማይሰራ እግዚአብሔር ያለፈውን የአሁኑና የወደፊቱን በፊቱ ግልጽ ስለሆነ የእያንዳንዱን ሰው ልብ መርምሮ የሚያቅ አምላክ ስለሆነ የፈርዖን ልብ አስቀድሞ ደንዳና እንደነበረ ያውቅ ነበር። በጽኑ እጅ ካልሆነ በቀር እንደማይለቃችሁ አውቅ ነበር ይላል። ለዚህም ነው እግዚአብሔር አሁን ምዕራፍ ሶስትን እንደዚህ ካነበብም በኋላ ምዕራፍ አራት ላይ እግዚአብሔር የፈረኦን ልብ አጸናው ሲል እግዚአብሔር አይደለም የፈረኦን ልብ ጠምዝዞ እንዲጸና ወይም ደግሞ ልቡ እንዲደነድን ያደረገው፣ አስቀድሞ ሆኖ የፈረኦን ልብ ደንዳና ስለነበረ እግዚአብሔር ያንን የልብ ድንዳኔ ለራሱ ክብር ተጠቀመው ማለት ነው። በነገራችን ላይ እግዚአብሔር ሰዎች መጥፎ ነገር እንዲያደርጉ ልባቸውን አይጠመዝዞ፣ ሰዎችን ወደ መጥፎ ነገር የሚመራ አምላክ አይደለም። እግዚአብሔር በጭራሽ ሰዎችን ወደ መጥፎ ነገር እንዲመራ፣ እንደምትመለከቱት በፈርዖን ላይ ልቡ እንዲደነድን ያደረገው እግዚአብሔር አይደለም። የፈርዖን ልብ ደንዳና እንደነበረ ስለሚያውቅ፣ በጽኑ እጅ ካልሆነ እንደማይለቃቸው ስለሚያውቅ፣ ያንን ጽኑ ልቡን ለራሱ ዓላማ ሲቀይረው እንመለከታለን ማለት ነው። ለዚህም ነው አሁን ምዕራፍ 10 ቁጥር 28 ላይ ስንመለከት እግዚአብሔር የፈርዖን ልብ አጸና ይለናል ግን እግዚአብሔር ያጸናው ኦሬዲ ያጸና ልብ ነው ኦሬዲ ደንዳና የነበረ ልብ ነው። ስለዚህ ይህን ደንዳና ልብ እግዚአብሔር ለራሱ ዓላማ ይጠቀምበታል ማለት ነው። ስለዚህ የፈረኦንን ልብ ያደነደነው እግዚአብሔር ሳይሆን የራሱ ፈረኦን ልቡ ደንዳና ነበር። ከእግዚአብሔር በጭራሽ ክፉ ነገር ሊመነጭ አይችልም። ክፉ ነገር ከመነጨ ከራሳችን ነው ወይም ከሰውየው ነው ክፉ ነገር ከመነጨ እግዚአብሔር ሰዎች ክፉ ነገር እንዲሰሩ ሰዎች ለክፉ ነገርን ለክፉ ነገር በጭራሽ አይፈጥርም። ነገር ግን ሰዎች በራሳቸው ተነሳሽነት ከእግዚአብሔር ሕይወት በመራቃቸው እግዚአብሔርን ባለማዳመጣቸው ወደ ክፋት ሊገቡ ይችላሉ ማለት ነው። ስለዚህ የፈረኦንን ልብ ማን እንዳደነደነው በዚህ ቪዲዮ ግልጽ ሆኖላችኋል ብዬ አስባለሁ። እንደዚ የተለያዩ ጥያቄዎች ካላችሁ ኮሜንት እንድታስቀምጡልን፣ እንደዚሁም ደግሞ ይሄ ቪዲዮ ከተመቻችሁ ለብዙ ሰዎች ሴር እንድታደርጉ እንጠይቃችኋለን። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ተባረቁ።